የታቦታትን ስም እየጠራው ላመንኳቸው፣ ከልባቸው አንዳች ርኅራኄ አልነበረም። በከሉኝ፣ አበላሹኝ። ከዚያች ቀን በፊት ወንድ አላውቅም ነበር። አበላሽተውኝ ሄዱ። ቢገሉኝ ይሻለኝ ነበር ትላለች። ይህ የአብይ አህመድን ትእዛዝ የፈጸሙ የብርሃኑ ጁላን መመሪያ የተገበሩ ወታደሮች ታሪክ የተዘገበው በቢቢሲ ነው። ከደቡብ ጎንደር ባገኘውና ስሟን እናት ሲል በቀየረላት ታሪክ የሚጀምረው የቢቢሲ ሪፖርት ኢትውድ ሃቭ ቢን ቤተር ኢፍ ዘይ ኪልድ ሚ A forgotten war destroying women's lives በሚል ርዕስ የተነበበ ነው። የእናት ታሪክ የበርካታ እናቶች ታሪክ ነው። የመቶ ሺህ እህቶች ሰቆቃ ነው። የመቶ ሺህ አክስቶች እንባ ነው። የመቶ ሺህ ሚስቶች፣ የመቶ ሺህ ሴት ታዳጊዎች ሕመም ነው። ቢቢሲም ይላል ይህ የእናት ታሪክ ብቻ አይደለም የአያሌ ሴቶችን መከራ እንጂ በእርግጥ አስገድዶ መድፈር የአብይ አህመድ ትዕዛዝ ወይም የብርሃኑ ጁላ መመሪያ አለያም የባጫ ደበሌ ፖሊሲ ነው ማለት ነገርን ለማሳመር ተብሎ የሚነገር አይደለም። አስገድዶ መድፈርን እንደ አንድ የጦር መሳሪያ ስልት አንድን የሚጠሉትን ማህበረሰብ ስነልቦናውን መስበሪያ መሳሪያ አድርገው የሚወስዱት መሆኑን በንግግርም በተግባርም ገልጸውታል። የተባበሩት መንግስታት ድርጅት መዝግቦላቸዋል። ብልጽግናዎች ታንክና መድፍን ድሮንና ስናይፐርን ብቻ ሳይሆን የወንድ አካልንም እንደ ውጊያ መሳሪያ እንደሚገለገሉበት ዓለም መዝግቦላቸዋል። እነሱም ክደው አያውቁም። ጦር ሜዳቸው ከተሞችና ተራሮች ብቻ አይደሉም። የገበሬ ማሳና የአርሶ አደር ቀዬም ብቻ አይደለም። የሴቶችም ገላ የመፋለሚያ መድረካቸው ነው። ይህንን ያለው እነሱም በአባልነት የሚገኙበት የተባበሩት መንግስታት ድርጅት ነው። የብልጽግናው አገዛዝ ደፋሪ ሰራዊት ሲያሰማራ እናትንም ልጅንም የሚደፍር አድርጎ ነው። የቢቢሲው ሪፖርትም የሚለው ይህንኑ ነው። የአብይ አህመድ ወታደሮች የስምንት ዓመት ልጅንም ሆነ የ65 ዓመትን አዛውንት ለመድፈር ወንድነታቸው ይታዘዝላቸዋል። በአማራ ክልል ሴቶች ላይ የደረሰው መደፈር በመጠኑ የሰነደው ቢቢሲ ከስምንት እስከ 65 ዓመት ሴቶች በወታደሮች መደፈራቸውን አስቀምጧል። በእርግጥም ከአብይ አህመድ ወታደሮች አንዱ እንኳን የስምንት ዓመት ልጅ የማያደር ሲኖር ይሆን? ያንን የተዘጋና የተዘነጋ ጦርነት በማስመልከት የአማራ ክልል ሴቶች ገላና ሕይወትን የተሸከመው መከራ ሲዘረዘር በቢቢሲ ላይ እንዲህ ይላል። እናት ብቸኛዋ ሴት አይደለችም። በዚያ ክልል ጦርነት ከተጀመረ ጀምሮ ለወሲባዊ ጥቃት ከተዳረጉ ሺዎች አንዷ ነች። በእርግጥ ጠቅላላው ጥቃት ከጾታ አንጻር ምን ያህል እንደሆነ በገለልተኛ አካል ተጣርቶና ተጠንቶ አልቀረበም። መገናኛ ብዙሃን የአማራ ክልሉን ጦርነት የመዘገብ እድል ተነፍጓቸዋል። በፍጹም ገለልተኛ መገናኛ ብዙሃን አይፈቀድላቸውም እያለ የሚቀጥለው ዘገባው ያንን ሚዲያ እንዳያየው ጋዜጠኛም እንዳይደርስበት ተደርጎ የሚካሄድ ጦርነት ያለውን ገጽታ ያስነብባል። በብልጽግናው አገዛዝ ዘንድ ሴትን ልጅ መድፈር የጦርነት አካል ብቻ ሳይሆን የጦር መሳሪያ መሆኑ የሚያገለግል ነው። ይህንን ያለው ማንም ሳይሆን ራሳቸው የብልጽግና መሪዎች ናቸው። ሴቶች ተደፈሩ የሚለው ዘገባና ዓለም አቀፍ ሪፖርት ጉዳይ መሆኑ ያስገረማቸው ጠቅላይ ሚኒስትር አብይ በሳንጃ የደፈሩንን በወንድ አካል ብንደፍር ለምን ይጋነንብናል? ለምንስ ያስገርማል? የሚል ይዘት ያለው ምላሽ ሲናገሩ ከሰማናቸው ገና አምስት ዓመትም አልሞላቸው ሴቶች እኮ አሁን በወንድ የተደፈሩት የእኛ ወታደሮች ግን በሳንጃ ተደፍረዋል። ይህንን የክፋት ቃል የሚያወጡት ሰው የአገር መሪ ብቻ አይደሉም። ሶስት ሴት ልጆች አሉኝ ሲሉም የሚናገሩ የሴቶች አባት ናቸው። የምወዳት እናት ነበረችኝ፣ ለዚያውም ጠቅላይ ሚኒስትር እንደመሆን እየተናገረች ያሳደገችኝ በቀን ሦስት ጊዜ ይህንኑ የምትለኝ የሚሉ የሴት ልጅ ናቸው። ሚስቴ የሚሏት አጋሪ ያለቻቸውም ባል ናቸው። ከሴት ተወልደው ሴት ወልደው ሴት አግብተው እንደሚኖሩ የሚናገሩት እኒሁ ጠቅላይ ሚኒስትር ግን ሰራዊታቸው አስገድዶ እንዲደፍር አዘው በወንድ አካል መድፈርም ብርቅ እንዳልሆነ ይናገራሉ። እንደ እሳቸው ልጆች በቅንጡ ትምህርት ቤቶች ውስጥ እየተማሩ በድሎት መኖር ባይችሉ እንኳን በህይወት መቀጠል የሚገባቸው እንደ እናት ያሉ አያሌ ወጣቶች፣ ሕፃናትና ታዳጊዎች የተደፈሩበትን እውነት ምክንያታዊ ሊያደርጉትም ጥረዋል። እርሳቸው ሚስቴ እንደሚሏት ሴት ቀዳማዊት እመቤትነትን ባይታደሉና በብሪጌድ ጦር መጠበቅ ባይችሉ እንኳን ክብራቸው የመጠበቅ መብት ያላቸው መቶ ሺዎች እንድደፈሩ አዘዙ። በሳንጃ የተደፈርነው እኛ በወንድ አካል ብንደፈርስ የሚፈረድብን ስለ ሰብአዊ መብት ተብሎ የሚጮህብን ስለምንድን ነው? ሲሉም ተበሳጩ። ይህ መንግስታዊ ፖሊሲ ለመሆኑ በአንድ ወቅት ጠቅላይ ሚኒስትሩ አምልጧቸው የተናገሩት የአፎ ለምታም እንዳልሆነ ለመረዳት ደግሞ ሰሞነኛውን የባጫ ደበሌ ንግግር ማዳመጥ ይበቃል። ባጫ ልክ እንደ አብይ አህመድ በሳንጃ መደፈርን አንስተው በወንድ አካል መደፈርን ተገቢ ነገር አድርገው በብረት ወታደሮቻችን ተደፍረዋል እኮ የምን ጄኖሳይድ ነው? ብለው በብስጭት በመናገር ነገሩ እንደ መንግስታዊ ፖሊሲ የተያዘ ጉዳይ መሆኑን የሚጠቁም ንግግር አድርገዋል። የእኛ ወታደሮች ሴቶች እኮ የተደፈሩት በብረት ነው፣ በሳንጃ ነው። ምንድነው የምትለው? ደግሞ ጀኖሳ አይደለኛ እንዴ? አብይ በ2013 መጋቢት የተናገሩትን ንግግር በጫ ደበሌ ዘንድሮ ሲደግሙት አስገድዶ መድፈር በኢትዮጵያ ጦርነቶች ውስጥ አንድ የውጊያ መሳሪያ ሆኖ እንዲያገለግል መወሰኑን የሚጠቁም ነው። ትጥቅ ትግል የተከፈተባቸውን ወይም ጠመንጃ ያነሳባቸውን ኃይል ለመፋለም በሚሰማሩበት አካባቢ ሁሉ ያሉ ሴቶችን መድፈር የዘመቻው አካል መሆኑንም የሚጠቁም ነው። በአማራ ክልል ያሉት እንደ እናት ያሉ ሴቶችም የዚሁ ወታደራዊ ማስፈጸሚያ መሳሪያ ኢላማ ናቸው። አብይ አህመድና፣ ባጫ ደበሌ፣ ብርሃኑ ጁላና ይልማ መርዳሳ ልክ ሴቶችን መድፈር እንደሚተኩሱት ድሮን፣ እንደሚጥሉት ቦምብ፣ እንደሚለቁት መድፈ አድርገው የሚመለከቱት ተግባር ነው። እናትን በደቡብ ጎንደር ታህሳስ 27 2017 የደፈሩ ወታደሮች ትግስት ደግሞ በምዕራብ ጎጃም ጥር 2016 አገኟት። ነገሩ የጀመረው በስራ ቦታዋ ነው። ቤተሰቦቿ በከፈቱላት ሻይቤት ቤት ትሰራለች። እዚያም ወታደሮች ይመጣሉ። አንድ ወታደር ግን ተደጋጋሚ ጉንተላ ያደርግባታል። አንድ ቀን ሥነ ሥርዓት እንዳደርግ ተናገረችው። ተበሳጨ፣ ዛተም ቆይ ማን እንደሆንኩ ምን ማድረግ እንደምችል አሳይሻለሁ አላት። በዚያው ሰሞን ከስራ ወጣ ሱቋን ዘግታ መሸትሸት ሲል ወደ ቤቷ ጉዞ ጀመረች። ያ የጎነት ትላት የነበረ ወታደር ያ ማንነቴን አሳይሻለሁ ምን እንደማደርግም ታያለሽ ብሎ የዛተባት ጠመንጃ ነካሽ ጓደኞቹን ይዞ መንገድ ዳር ጠበቃት። እሱ ብቻ ሳይሆን ጓደኞቹን ይዞ ደፈራት፣ በደቦ ተጫወቱባት። ከዚያ በኋላ የሆነውን ታሪክ ስትናገር እንዲህ በማለት ነው። ቤተሰቦች የስቆይባቸው እኔም ፍለጋ ሲወጡ መንገድ ዳር ወድቅ ያገኙኝ፣ አፋፍሰው ወደ ጤና ጣቢያ ወሰዱኝ። እዚያም አምስት ቀን ቆየው። ፍርሃት ስላደረብኝ ስራውንም ተውኩት። ወታደሮችን ሳይ በጣም እፈራለሁ። ወንዶችንም ሳይ ፍርሃት ያድርብኛል፣ እሸሻችኋለሁ። ትዕግስት አሁን ከቤት አትወጣም። ከጮኟ ጋር ተለያይታለች። የደረሰባትን አልነገረችውም። ምንስ ተብሎ ይነገራል? ተስፋዋን ያሳጡ ሦስት ወታደሮች፣ ሕይወቷን ያመሰቃቀሉ ሦስት የጭካን የደቀ መዝሙራን በ18 ዓመቷ ሞትን አስመኝተዋታል። ራሷን ልታጠፋ ሞክራ ቤተሰቦቿ ደርሰው አትርፈዋታል። ብልጽግና አስገድዶ መድፈርን እንደ ጦር መሳሪያ ይገለገላል ሲባል ተራ ንግግር አይደለም። ይህንን ያሉት የጦር ኃይሎች ጠቅላይ አዛዥ ጠቅላይ ሚኒስትር አብይ ናቸው። በ2014 የራሳቸውን ብቻ ሳይሆን የብጤያቸውን የኢሳይያስን ሰራዊትም ና አብረህ ድፈር ብለው በጋበዙ ወቅት፣ በዚያ ሻቢያ ሴት ደፋሪ ብርጌዶችን ጭምር አሰማርቶ ቤት ለቤት በተሰማራበት ወቅት ለሚወጡ ሪፖርቶች የሰጡት ምላሽ ውጊያ ጀመረ ስታበቃ ፊቴ ተመታ አትበል በማለት ነበር ውጊያ ጀመረ ስታበቃ ፊት በጥፊያ አይመታ ምናምን አትልም። እሱ በቦክስ ውድድር ውስጥ ያለ ህግ ነው ፋውል የሚባለው። ዐቢይ ውጊያ ጀመረህ ስታበቃ ፊት የተመታ አትበል፣ ሴቶች ተደፈሩ አትበል ብለው ሲናገሩ፣ ልክ ብርሃኑ ጁላ በድሮን ሲቪል እየገደላችሁ ነው ሲባሉ ውጊያ ጀመረህ ስታበቃ መሳሪያ መምረጥ አትችልም እንዳሉት ነው። በብልጽግና ዓለም ጠቅላይ ሚኒስትሩ እንዳሉት የውጊያ ህግ የለም ጦርነት የቦክስ ውድድር አይደለምና ተደፈርኩ የሚሉ ሴቶች ጆሮ ገብ አይደሉም። ያንን ለሰሚ የሚጎመዝዝ ንግግር ከተናገሩ በኋላም በትግራይ ክልል ብቻ 100 ሺህ ሴቶች መደፈራቸው ተረጋግጧል። ይህ በምስሉ ላይ የሚታየው የዋሽንግተን ፖስት ዘገባ በአብይ አህመድና በኤርትራ ሰራዊት የተደፈሩ የትግራይ ሴቶች ቁጥር ከ100 ሺህ እንደሚበልጥ ያሳያል። ይህንኑ ዘገባ ዘጋርዲያን በምርመራ ሪፖርቱ አትቶታል። ዘሴንትሪ የተሰኘው ገለልተኛ ተቋም መዝግቦታል። በሳንጃይ የተጠቁ ለተባሉ ወታደሮች በቀል ይሆን ዘንድ በወንድ አካል የተደፈሩ ሴቶች ቁጥር በቤተሰባቸው ጭምር የደረሰባቸውን መገለል ዋሽንግተን ፖስት በብዙ አሰነብቧል። ልክ በሩዋንዳ ጄኖሳይድ ወቅት እንደተፈጸመው ሁሉ የተደፈሩ ሴቶች በቤተሰባቸው መገለል ደርሶባቸዋል። እናቶች ተደፍረው የወለዷቸው ልጆቻቸውን እንደ ጠላት እንዲቆጥሩ ተደርገዋል። ልክ እንደ አብይ አህመድ ልጆች መማርና ማደግ ማግባትና መውለድ የሚፈልጉ መቶ ሺህ ሴቶች ልክ እንደ ዝናሽ ታያቸው ሚስትና እናት መሆን የሚመኙ መቶ ሺህ ሴቶች ጠመንጃ ባነገቡ መንግሥት ፈቃድ በሰጣቸው መመሪያም ባስተላለፈላቸው ወታደሮች ተደፍረው ሕይወታቸው ትርምስምስ እንዲል እነ ሕይወትና ትዕግሥት ላይ ተደርሷል። ቢቢሲ በአማራ ክልል ስለተፈጠረው ቀውስ መረጃ ለማግኘት አራት በመቶ ብቻ ከሚሆኑት የክልሉ 43 ጤና ጣቢያዎችና የሕክምና ምንጮች መረጃዎችን ሰብስቤያለሁ ብሏል። በእነዚህ አራት ፐርሰንት ብቻ በሚሆኑት ተቋማት ከሐምሌ 18 2015 ዓ ም እስከ ግንቦት 2017 ዓ ም ድረስ ያስገድዶ መደፈር ሰለባ የሆኑ 2697 ሴቶች ሪፖርት አድርጓልም ይላል። እንዲህ ያለ መጠቃትን ዋጥ አድርጎ ዝም በሚል ደግሞ መናገር የሚያመጣውን ጣጣ በመፍራት ጭጭ የሚል ሰው በሚበዛበት ማህበረሰብ ውስጥ ቁጥሩ መጨመሩ አይቀርም። ለዚያም ነው ለዚሁ ሚዲያ የተናገሩ አንድ የሕክምና ባለሙያ እነዚህን ቁጥሮች ከውቅያኖስ ውስጥ በጭልፋ እንደተቀነሰ ውሃ ቆጠሩት። ያሉት አስገራሚው ጉዳይ ግን ይህ ብቻ አይደለም። ከእነዚህ ሪፖርት ካደረጉ ሴቶች ውስጥ 45 በመቶ የሚሆኑት ዕድሜያቸው ከ18 ዓመት በታች የሆኑ ታዳጊዎች ናቸው። እነዚህ አብይ አህመድ የልጅ ልጅ የሚያደርጓቸው ብርሃኑ ጁላን ቅድመያት ማድረግ የሚችሉ ታዳጊዎች የሚደፈሩት እነሱ ባሰማሯቸው ወታደሮች ነው የብልጽግና መንግስት ሰራዊት አሰማርቶና ጋብዞ ብቻ እንደማይደፍር ለማረጋገጥ አሁንም ብዙ ማስረጃዎች ወዳሉት የ2013 ጦርነት እንመለስ። ያኔ ከሻዕቢያ ጦር ጋር ተናበው የትግራይ ሴቶችን ገላ የጦር ሜዳ አድርገው የምትወልጁም ጁንታ ነው እያሉ አያሌ ዘግናኝ ነገር ሲፈጽሙ ከኤርትራ ያስመጡትም ከኢትዮጵያ ያሰማሩትም ደፋሪ የልባቸውን አላደርስ ያላቸው የሚመስለው የብልጽግናው ጠቅላይ ሚኒስትር ጦራቸው አዲስ ስልት እንዲተገብር ማድረጋቸው ተዘግቧል። የተባበሩት መንግሥታት ሴቶች በቤተሰብ አባል እንዲደፈሩ የሚያስገድድ ኦፕሬሽን በብልጽግናና በሻቢያ እንደተካሄደ ለዓለም አጋልጧል። ይህ በምስሉ ላይ የሚታየው የአልጀዚራ ዘገባ በወቅቱ የወጣውን የተባበሩት መንግሥታት ሪፖርት ዋቢ ያደረገ ሲሆን ወንድሞች እህቶቻቸውን ወይም አባቶች ሴት ልጃቸውን ወይም ሌላ የቤተሰብ አባላቸውን እንዲደፍሩ ሲገደዱ የነበረበትን ሁኔታ በዝርዝር የሚያትት ነው። የዓለም ጭንቀት፣ የዓለም መገናኛ ብዙሃንም ትኩረት የትግራይ ሴቶችን ገላ ጦር ሜዳ ያደረገው ዘመቻ እንዴት ይቁም የሚል በሆነበት በዚያ ሰሞን የብልጽግናውን አገዛዝ ሻመት ግዛን ያሉት ዜጎች ግን ይህ እንዲነገር አይፈልጉም። አሊያም ሽምጥጥ አድርገው ይክዱ ነበር፣ ወይም እንደ ብርሃኑ ጁላና አብይ አህመድ ገጥመን መስሎኝ እያሉ ይሳለቁ ነበር። ስለ ጉዳዩ ብዙ ዘገባዎችን ከሰሩ የዓለም ሚዲያዎች አንዱ በሆነው አልጀዚራ ላይ የቀረበችው የዘስትሪም ፕሮግራም አዘጋጇ ፌሚ ኦኬ በአንድ ዝግጅቷ ላይ እንዲህ አለች። ይህ ዝግጅት በኢትዮጵያ ውስጥ መደፈር እንደ ጦር መሳሪያ ያገለገለበትን ሁነት የሚያሳይ ነው። ይህንን ለመከታተል የሚያቀታችሁ ተመልካቾቼ፣ ቴሌቪዥናችሁን እንድትዘጉት ፋታ ሰጣችኋለሁ። የጦር ኃይሎች ጠቅላይ አዛዥ ዐቢይ አህመድ አሊ የጦርነት ስልታቸው ይኸው ነው። በሚያካሄዱት ጦርነት ሁሉ የሴቶችን ገላ የሚገጥም ኃይል ያሰማራሉ። ቢቢሲ ሰሞነኛውን አነጋጋሪ ሪፖርት ከማውጣቱ አስቀድሞ ገና ጦርነቱ በተጀመረ በጥቂት ወራት ውስጥ በአማራ ክልል በሚያካሂዱት ውጊያ 5000 ሴቶች መደፈራቸውን የክልሉ ዩኒቨርሲቲዎች ፎረም አረጋግጧል። 5000 ሴቶች ተደፈሩ የሚለውን ገለጻ እንደ ተራ ዜና የሚቆጠር አገር የፈጠሩት ጠቅላይ ሚኒስትሩም በዚህ ተግባራቸው ቢደሰቱ ጄኔራሎቻቸውም ሐሴት ቢያደርጉ የማይጠበቅ አይደለም። በሳንጃ የሚወጉን የጽንፈኛውን ስብስብ እህቶችና እናቶች፣ ሚስቶችና አያቶች በወንድ አካል ብንደፍራቸው ምን ችግር አለው እንደሚሉም ከቀደመ አቋሞቻቸው ተነስቶ መገመት ይቻላል። ለዚያም ነው ይህንን የአምስት ሺህ ሴቶች መደፈር ይፋ ያደረገውን የአማራ ክልል ዩኒቨርሲቲዎች ፎረም ሪፖርት የመንግስት ሚዲያዎችም እንዳይዘግቡት ያደረጉት። የነ ትግስት የነ እናት መደፈር አንዲትን የጽንፈኛ እህት መድፈር ተደርጎ የሚታይ እንደ ትክክለኛ ወታደራዊ ኢላማም የሚቆጠር ነው። የደቡብ ጎንደሯ እናት የደፈራት ወታደር አስረግዟታል። ከወንድ ጋር ተኝታ የማታውቀው የ21 ዓመቷ ወጣት ተስፋዋን ተስፋ አድርጋ በእምነቷና በአገሯ ባህል ንጽሕናዋን ጠብቃ የኖረችው እናት ከማታውቀው ወንድ ሴት ልጅ ወልዳ እውነተኛ እናት ሆናለች። ቢቢሲ ስሟንም ድምጿንም የደበቀላት እናት ጽንሱን ለምን እንዳላቋረጠችው ስትጠየቅ ለእናት ያዝኚ ትላለች። እግዚአብሔርን ፈራው። እናቴም ማሳዘነችን በሞትባት ምን ትሆናለች? ይህ መኖር ከተባለ አዎ፣ እየኖርኩ ነው። መልካሙን ሁሉ በመመኘት በዚሁ እንሰናበታለን።